ሰላም ሰላም ወር ተመልካቾች እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ወደ ሸዋ ፋኖ ይወስዳል። ወደ ሸዋ እንግዲህ የሸዋን ፋኖ ለመበተን እንግዲህ የተደገፉ አራቱ ስልቶች አሉ። የሸዋ ፋኖን ለመበተን አራት በአራት ስልቶች እንግዲህ ገብተዋል። ምን በጥቅም ትግሉን ማስወጣት ማለት ከትግሉ ማስወጣት ማለት ነው። አንደኛው እንግዲህ አራት እንግዲህ የሸዋ ፋኖ ነው እንግዲህ በጣም መከተውና የሸዋ ፋኖ ነው። ምን ያክል ምን አይነት ጀብዱ ሲሰራ እንደነበረ የሚታወቅ ነው። መከተውና አሰግድ ሳይጣሉ እንግዲህ የሸዋ ፋኖ ነው እኩል የሆነ እንግዲህ ጀብዱ በጀብዱ የታወቀ ስንት ጀብዶችን ሲፈጽም የቆየ መሆኑ ይታወቃል። የሸዋ ፋኖ ነው። ነገር ግን እስክንድር ወደ አማራ ክልል ከገባ ቀን ጀምሮ እንግዲህ በዶላር በማታለል እንግዲህ ይዞት በመጠው የአማራ ዲያስፖራ ዘርፎ ባካበተው ዶላር በማታለል እንግዲህ አሰግድን አርበኛ አሰግድንና መከተውን በመለየት እንግዲህ በጣም በአራት ስልቶች እንግዲህ የሸዋን ፋኖ ማዳክም ተችሏል ማለት ነው። አንደኛው በጥቅም ከትግሉ ማስወጣት ማለት ነው። ይህ ስልት የተጀመረው መከተ ማሞን ጨምሮ በስሩ የነበሩ በርካታ አመራሮችን አባላትን በዶላር አታሎ ከነ አርበኛ አሰግድ ጋር መነጠል ማለት ነው። እንግዲህ እንዴት እንደነጠሉና ምን ያክል መስዋዕት እንግዲህ አሰግድን እስከ ማሳዝ ድረስ ነው የደረሱ ማለት ነው። በይህ ስልት በሁለተኛ ደረጃ ደግሞ በጥቅም አንሸጥም ያሉትን ሆዳሞች በጥቅም አልሸጥም ያሉትን በጥቅም አልፈልግም ከአማራ አይበልጥብኝ ከአማራ ነው ማስበልጥ አማራ ከምንም በላይ ነው ያሉትን እንግዲህ በጥቅም በገዟቸው በቫንዶች እንግዲህ ጠቁመው እንዲጠቆሙና እንዲገደሉ ማድረግ እንዲያዙ ማድረግ እያደረጉ እንግዲህ ሊያዳክሙት ችሏል ማለት ነው። ሶስተኛው በገንዘብ የተሸጠው መከተው ማሞ ቡድን እንግዲህ ምን እንዳደረገ የሚታወቅ ነው። በገንዘብ የተሸጠው መከተው ማሞ እንግዲህ ያደረጋቸውን በጣም ከፍተኛ የሆነ ሰቆቃዎችና ችግሮች የፈጠራቸውን እንግዲህ ማወቅ በጣም በጣም ቀላል ነው። ይህ ስልት እንግዲህ ከተደረገባቸው ውስጥም የራምቦ ክፍለ ጦር የሚኒልክ ደረውም እንግዲህ በቀዳሚነት ይጠቀሳል። ማለት እነዚህን ማንም እንዳይረዳቸው አጣብቂኝ ውስጥ ገብተው እንግዲህ ተሰርተው እንዲባክኑ ተደርገው እንግዲህ ትግሉ እንዲኳስስ እንደ እንዲደከም ተደርጓል ማለት ነው። በዚህ ሁኔታ እንግዲህ አራተኛ በጥቅም ተሽተው የመከተው ማሞ ቡድን እምነት በተጣለባቸው ክፍለ ጦሮች ብርጌዶችና ሻለቆች ስር የሚገኙ ነገር ግን የሚጠረጠሩ ግለሰቦችን ሽፍት በማድረግ በቁም እስረኛ ሊያደርጓቸው ችለዋል ማለት ነው። ስለዚህ እነዚህን አመራሮች አባላት በደሳሌ በተለይ ሲያስብ ሸዋ ከሚመራው ፋኖ ጋር በሚደብ ፍልሚያ ችግር ይፈጥራሉ። አብረን አንዋጋም ይላሉ ያሉትም አሉ። እንግዲህ ይላሉ ገና በሚል እንኳን ገና ይላሉ ያሏቸውን እንኳን እንግዲህ ቦታ በመቀየር በሽግሽግ በሚል እንግዲህ ነጥለው ወደ አንድነት እንዳይመጡ አድርጓቸዋል ማለት ነው። በዚህም እንግዲህ አሻፈረ ብለው እምቢ ብለው እንግዲህ ወንድሞቻችን ጋር ታኮስም ያሉትን እንግዲህ ለመከላከያም እየጠቆሙ እነሱም በእርሳ በራሳቸው የሚያደርጋቸው ገዳይ ቡድን እንግዲህ የጥይቅ ማብረጃ ሲያደርጓቸው ቆይቷል ማለት ነው። ስለዚህ ይህን የአማራ ፋኖ በጎጃም በወሎና በጎንደር እንግዲህ አንድ ሆኖ የአማራ ፋኖ በሸዋን ደግፈው እንግዲህ ይህን ስብስድ ልኩን ማሳዝ የግድ ይላል ማለት ነው።